ትጥቅ ትግል ምናምን የሚባለው በአሁኑ ጊዜ አሁን ባለንበት የምናየው ምንድን ነው? በሶሻል ሚዲያም ሆነ በፖለቲካም ዘርፍ ሆነ በሌላም መንገድ የግል ጥቅም ማፍሪያ እና ማካበቻ ሆኗል እንጂ እውነት ያንን ህብረተሰቡ ተጎዳ የሚሉትን ነገር ይዘው የሌላውን ህብረተሰብ ያለውን ህብረተሰብ ይቃወመናል የሚሉትን ወይም አይስማማን የሚሉትን እነሱን ለማሳመን የሚሞክሩበት ነገር አይደለም። ወደ ነፍጥ ስለ ምንድን ነው የሚሄዱት? ብዙ ምክንያት አለው? አንደኛ፣ ወደ ነፍጥ እንዲሄዱ ከውጭ የሚረዷቸው ኃይሎች አሉ። ምክንያቱም ኢትዮጵያ እንዳትረጋጋ የሚፈልጉ ብዙ ታሪካዊ ጠላቶች አሉ። ግብፅ አንደኛዋ ናት። በግብፅ በኩል ደግሞ ሌላ ቡችላዎች አሉ። እነሱ መሳሪያ ሆነው መሳሪያን፣ ጥይት እየሰጡ ሀገሪቷን ነጻ ታወጣለህ ይህንን ክልል ነጻ ታወጣለህ፣ ያንን እያሉ አገሪቷን ለመረበሽና መረጋጋት እንዳይኖርና ያው በድህነት እንድንቆይ ማድረግ ይፈልጓሉ። ዋናው ችግሩ ምንድን ነው? እዚህ ላይ የሚሳተፉት ሰዎች በእኔ አስተያየት እነሱን የሚያዳምጡት ሰዎች ማለት ሰፊ ሕዝብ ምን አይነት አቋም አለው ነው። ሰፊ ሕዝብ እነዚህ ሰዎች ማንነታቸውን ማወቅ ያስፈልገዋል። ለምንድን ነው ነፍጥ ይዞ ይወጡት? ለምንድን ነው በጠመንጃ መታገል የሚፈልጉት? ለምሳሌ ጠመንጃ ይዞ ያለውን ህብረተሰብ ይጠቅማል ወይ ነው። ስንት ህዝብ ነው በጠመንጃ የሚበላው፣ የማዳበሪያ የሚያገኘው፣ ትምህርት ቤት የሚከፈትለት፣ ሆስፒታል የሚከፈትለት፣ መንገድ የሚሰራለት ምና በነፍጥ ምክንያት። ስለዚህ ነፍጥ ራሱ የእኔ ጥፋት ብዬ ማስበው እነዚህን የሚያዳምጡ ሰዎች ናቸው። ለምንድን ነው የምለው አንደኛ ስንፍና አለ ብዬ ነው የማስበው። ክሪቲካል ቲንክ ማለት ወይም መርምሮ የመገንዘብ ችሎታ፣ አብዛኛው ሰው ወደ ስንፍና ያ ይወስደዋል። ለምሳሌ የዛን የነፍጥ ትግል አደርጋለሁ ብሎ ሲወጣ ሰው እያንዳንዱ ሰው በግለሰብ ደረጃ መጠየቅ አለብን፣ ለምንድን ነው አስፈላጊ የሆነው? ነፍጥ ምንድን ነው የሚያመጣው? ሁልጊዜ ነፍጥ የሚያመጣው ሞትን፣ ጥፋትን፣ ችግርን፣ ረሃብን ምናምን ነው የሚያመጣው። ስለዚህ ኢንፕሪንሲፕል፣ በመርሆ ደረጃ ለምንድን ነው የሚል ነው። ሌላስ ምርጫ አለ ወይ ነው ሰው አዳማጭ ይሄንን ማየት አለበት። እዚህ ላይ ዘሎ ወደ ነፍጥ ያስወጣው ነገር ሌላ ምርጫ በሙሉ አልቆ ነው ወይ ነው። አብዛኛው አሁን የምናየው ምንድን ነው፣ የገንዘብ ማከማቻና የገንዘብ መሰብሰቢያ ሆኗል። ጠመንጃ ይዞ ይወጣል፣ ከዛ ይዘርፋል፣ ያግታል፣ ምን ይላል እንጂ እውነት የፖለቲካ እንትን አራዝማለሁ ብሎ የሚናገር አይደለም። ቢሆን የራሱን ፖለቲካል ፕሮግራም ይዞ ይወጣ ነበር። እስካሁን እኔ አላየሁም። ይህን ያህል አስገድዶኝ ጠመንጃ ይዤ ወጥቼ ለሕዝቤ ለብናኔ እታገላለሁ የሚል ጽሁፍ አላነበብኩም። ምክንያቱን ዘርዝሮ የሚያስቀምጥ ማለት ነው። ስለዚህ በአጭሩ ካየ ነው ምንድን ነው፣ አንደኛ አዳማጭ ሕዝብ ይህንን መመርመር አለበት። ሁለተኛ በግልጽ ማየት ያለበት ምንድን ነው፣ ይሄ የገንዘብ ማውጫና የገንዘብ ማከማቻ ሆኗል። ስለዚህ ፖለቲካ ነው ብዬ አልገምትም።